የቴሌቪዥን የስፖርት ዘገባ የክብር አጋራችን ሲንቄ ባንክ ነው። ከልብ እናመሰግናለን። እንደምናመሻችው ክቡራን ተመልካቾቻችን የቲቪ አምስት ሰባት ወደተዘጋጁ ስፖርታዊ ዜናዎቻችን ተሻገርን። አብርሃም ተስፋ ነኝ አብራችሁን ቆዩ። በግራንድ ስላም ትራክ ውድድር አትሌት ደረቤ ወልተጂ በሁለት ርቀቶች በማሸነፍ የውድድሮ ሻምፒዮን ሆናለች። በአሜሪካ ፊላደልፊን በተደረገ ውድድር አትሌት ደረቤ ወልተጂ በ800 እና በ1500 ሜትር ውድድሮች ነው አሸናፊ መሆን የቻለችው አዲስ የሸዋስ በኪንግስተን ጃማይካ አንድ ብሎ የተጀመረው የግራንድ ስላም ትራክ አትሌቲክስ ውድድር ሶስተኛ መዳረሻውን በአሜሪካ ፊላደልፊያ በማድረግ ቅዳሜና እሁድ ተደርጓል። በ12 የውድድር አይነቶች ባጭርና መካከለኛ ርቀቶች በተደረገው የፊላደልፊያ የግራንድ ስላም ትራክ ውድድር ቁጥራቸው አነስተኛ የሆነ ኢትዮጵያውያን አትሌቶች ናቸው የተካፈሉበት። በግራንድ ስላም ትራክ ውድድር በሁለት ርቀቶች የተካፈለችው አትሌት ድርቤ ወልተጂ በሁለቱም ርቀቶች በአሸናፊነት አጠናቃለች። በፊላደልፊያ የመጀመሪያ ቀን ውድድር በ1500 ሜትር የተካፈለችው አትሌት ድርቤ ወልተጂ የውድድር ዓመቱን የራሷን ምርጥ ሰዓት በማስመዝገብ አሸንፋለች። ርቀቱን ለማጠናቀቅም ሦስት ደቂቃ ከ58 ከ04 ወስዶባታል። በአዲሱ የግራንድ ስላም ውድድር ክብረ ወሰን ሆኖ ተይዟል። ትናንት በተካሄደው የ800 ሜትር ውድድርም አትሌቷ ቀዳሚ ሆናለች። የ23 ዓመቷ የአጭርና መካከለኛ ርቀት ተወዳዳሪ አንድ ደቂቃ ከ58 ከ94 ሰዓት 800 ሜትሩ ለማጠናቀቅ የወሰደባት ሰዓት ነው። ሁለቱንም ርቀቶች በአሸናፊነት ያጠናቀቀችው ድረቤ በ24 ነጥቦች ሻምፒዮን ሆናለች። በፊላደልፊያ ፍራንክሊን ፊልድ በተካሄደው ውድድር ሻምፒዮን የሆነችው ድረቤ ወልተጂ የ100 ሺህ የአሜሪካን ዶላር አሸናፊም ሆናለች። በአዲሱ የግራንድ ስላም ውድድር እየተካፈለች የምትገኘው አትሌቷ በጃማይካ ኪንግስተንም በሁለት ርቀቶች በድምር ውጤት ሻምፒዮን እንደነበረችም አይዘነጋም። በ3000 ሜትር የት የካፈሉት እጅጋየው ታየ መዲና ኢሳና ጽጌ ገብረሰላማ ሰላማ ሁለት ስድስትና ስምንተኛ ደረጃን ይዘው ውድድራቸውን አጠናቀዋል። የኪንግስተን ሻምፒዮኗ እጅጋየው ታየ በ3000 ሜትር ሁለተኛ ስትወጣ ስምንት ደቂቃ ከ43 ከሰባ እርቀቱን ለማጠናቀቅ የወሰደባት ሰዓት ነው። አትሌቷ በኬንያዊቷ ኔግቲች በመቀደሟ ሰከንድ በማይሞላ ሰዓት የ25000 የአሜሪካን ዶላር ተነጥቃለች። ከ100 ሜትር ጀምሮ ያጭርና መሰናከል እንዲሁም የመካ መካከለኛ ርቀቶች በርካታ አሜሪካውያንና ኢትዮጵያውያንን ጨምሮ ዘጠና ስድስት አትሌቶች ተካፍለዋል። ከሚያዚያ ጀምሮ እየተካሄደ ያለው የግራንድ ስላም ትራክ ውድድር የመጨረሻ መዳረሻውን ከ25 ቀናት በኋላ በሎስ አንጀለስ ድሬክ ስቴዲየም ያደርጋል። በኪንግስተንና በሚያሚ ተደርጎ የነበረው የ5000 ሜትር ውድድር ለአጭርና የመካከለኛ ርቀት ተወዳዳሪዎች የሽልማት መጠንን ከፍ ለማድረግ በሚል ምክንያት ቅዳሜና ሆድ በተደረገው የፊላደልፊያና በቀጣይ በሎስ አንጀለስ በሚደረገው ውድድር መሰረዙን አዘጋጆቹ ማሳወቃቸው አይዘነጋም። አዳማ ከተማ ተካታይ ሶስተኛ ድሉን ዛሬ አሳካ። በኢትዮጵያ ፕሪሚየር ሊግ 33ኛ ሳምንት ምራ ግብር አዳማ ከተማ ከባህር ዳር ከተማ ጋር ያደረገውን ጨዋታ 2 ለ0 በሆነ ውጤት ማሸንፏል። የአዳማ ከተማን የማሸነፊያ ግቦች ሙሴ ኪሮስና ቢንያ ማይተን ናቸው ከመረብ ማሳረፍም የቻሉት። የኢትዮጵያ ፕሪሚየር ሊግ ወደ አዳማ ከተመለስ በኋላ አስደናቂ መሻሻል ያሳየው አዳማ ከተማ ተካታይ ሶስተኛ ድሉን በማሳካት በ35 ነጥቦች 15ኛ ደረጃ ላይ ተቀምጧል። በተቃራኒው የአዳማ ቆይታው በሽንፈት የቀጠለው ባህር ዳር ከተማ ሶስተኛ ተከታይ ጨዋታውን ዛሬ በሽንፈት ጨርሷል። ከውጤቱ በኋላ ባህር ዳር ከተማ በ48 ነጥቦች ሶስተኛ ደረጃ ላይ ይገኛል። የዕለት ሁለተኛ ጨዋታ በኢትዮጵያ ቡናና በአርባ ምንጭ ከተማ መካከል በአሁኑ ሰዓት እየተከናወነ ሲሆን እኛ ስቱዲዮ እስከገባንበት ሰዓት ድረስ አርባ ምንጭ ከተማ ኢትዮጵያ ቡናን አንድ ለዜሮ በሆነ ውጤት እየመራ ይገኛል። ቡጣቃ ሻመና ደግሞ 41ኛው ደቂቃ ላይ የአርባ ምንጭ ከተማን ብቸኛ ኳስ ማስቆጠር የቻለ ተጫዋችም ሆኗል። ከውጭ ፈረንሳዊ አጥቂ አንቶዋን ግሪዝማን በአትሌቲኮ ማድሪድ ቤት አዲስ ኮንትራት ዛሬ ተፈራርሟል። የ34 ዓመቱ የፊት መስመር ተጫዋች ስሙ በስፋት በአሜሪካ መቀመጫቸውን ካደረጉ ክለቦች ጋር ሲያያዝ የነበረው አንቶዋን ግሪዝማን እስከ 2027 ሰኔ ድረስ በአትሌቲኮ ማድሪድ ቤት ለመቆየት ተስማምቷል። ስፔናዊው ሉዊስ ሳራጎኒስ በመብለጥ በ197 ግቦች የክለቡ የምንጊዜም ከፍተኛ ግብ አስቆጣሪ የሆነው አንቶዋን ግሪዝማን በ442 ጨዋታዎችም ለክለቡ ብዙ ጊዜ የተሰለፈ ስምንተኛው ተጫዋችም ነው። ስፔናዊ ሳይሆን በክለቡ ብዙ በመቆየት ከግብ ጠባቂው ያኖብላክና ከአርጀንቲናዊ የፊት መስመር ተጫዋች አንጌል ኮሪያ በመቀጠልም ሶስተኛ ደረጃ ላይ የተቀመጠ ተጫዋች መሆን ችሏል። አንቶአን ግሪስማን ላለፉት ዓመታት ያካበተው ልምድና ቡድን የመምራት አቅሙ አሁንም ለአትሌቲኮ ማድሪድ አስፈላጊ ሆኖ ተገኝቷል። እሱ የክለባችን ታማኝ ተጫዋች ጭምር ነው። ሁሉም የክለቡ አባላት ቦታ የሚሰጡት ተጫዋች ነው ሲል ክለቡ በዌብሳይት ገጹ ላይ ባሰፈረው መረጃ አሳውቋል። በዘንድሮ የስፔን ላሊጋ በ38ቱም ጨዋታዎች ላይ ተሰልፎ የተጫወተው የ34 ዓመቱ ፈረንሳዊ ስምንት ግቦችን ሲያስቆጥር ሰባት ግቦችንም አመቻችሶ ማቀበል ችሏል። የአውሮፓ ሻምፒዮንስ ሊግና የኮፓ ዴሌሬን ጨምሮ በጥቅሉ 53 ጊዜ ተሰለፈው ተጫዋቹ 3550 ደቂቃ ሜዳ ላይ በመቆየትም 16 ግቦችና 9 ለግቡ የሆኑ ኳሶችን አመቻችሶ መፍጠርም ችሏል። የሊቨርፑልሉ ግብ ጠባቂ ኮሜን ኬለር ወደ ብሬንትፎርድን ለመዘዋወር ተስማማ። የስድስት ዓመቱ የሪፐብሊክ አየርላንድሉ ግብ ጠባቂ በመርሳይዱ ክለብ ከአሊሳን ቤከር በመቀጠል ሁለተኛው ግብ ጠባቂ ሲሆን ላለፉት ዓመታት በቂ መሰለፍ እድል ሳያገኝ ቀርቷል። ብሬንትፎርድ ግብ ጠባቂው ማርክ ፍሌከን ወደ ባየር ሊቨርኩሰን ለመዘዋወር መስማማቱን ተከትሎ ሁነኛ ተተኪው በማድረግም ኬለርን ለማዘዋወር ተቀርቧል። ንቦቹ ለሊቨርፑል 18 ሚሊዮን ፓውንድ የዝውውር ዋጋ ያቀረቡ ሲሆን የአንፊልዱ ክለብም ከስምምነት ደርሷል። ከዛሬ አምስት ዓመት በፊት ሊቨርፑል የተቀላቀለው ኬለር በቆይታው 25 ጊዜ ብቻ በፕሪሚየር ሊጉ የተሰለፈ ሲሆን በአማካኝ በአንድ ዓመትም አምስት ጊዜ ብቻ ነው መጫወት ይቻሉም። ሊቨርፑል በውሰት በቫሌንሲያ የሚገኘውን ጆርጅን በሐምሌ ወር ወደ ክለቡ የሚመልስ መሆኑን ተከትሎም ሁለተኛ አማራጭ ግብ ጠባቂ እንደሚኖሩ ተሰምቷል። ብሬንትፎርድ ከ31 ዓመቱ ግብ ጠባቂ ማርክ ፍሌከን 8 ሚሊዮን ፓውንድ የዝውውር ዋጋ የሚያገኝ ሲሆን ተጨማሪ 10 ሚሊዮን ፓውንድ ጨምሮም ለሊቨርፑል እንደሚከፍል ተሰምቷል። አንጋፋው ግብ ጠባቂ ቲቦ ኮርቷ ከቤልጅየም ብሔራዊ ቡድን ስብስብ ውጪ ሆኗል። ቤልጅየም ለ2026ቱ ዓለም ዋንጫ ለማለፍ ከቀናት በኋላ ሁለት ወሳኝ የማጣሪያ ጨዋታዎችን የምታከናወን ሲሆን በስብስቡ ውስጥ ተካቶ የነበረው ኮርቷ በጉዳት ምክንያት ዛሬ ከስብስቡ መውጣቱ ተሰምቷል። ሪያል ማድሪድ በአዲሱ አሰልጣኝ ዣቪ አሎንሶ እየተመራ ለዓለም የክለቦች ዋንጫ ዝግጅት እያደረገ ቢሆንም ኮርቷ ግን እስካሁን ልምምድ አለመጀመሩ ነው የተገለጸው። ዓመቱን በተደጋጋሚ ጉዳት ያሳለፈው የ33 ዓመቱ ግብ ጠባቂ በ30 የላሊጋ ጨዋታዎች ላይ ቢሰለፍም የከረመበት ጉዳት ግን ሙሉ ለሙሉ እንዳልጠፋለትም ተሰምቷል። ከቀድሞ የቤልጂየም ብሔራዊ ቡድን አሰልጣኝ ዶሚኒኮ ታዲስኮ ጋር ጋር አለመስማማቱን ተከትሎ ራሱን ከብሔራዊ ቡድኑ ያገለገለው ኮርቷ 2025 ላይ ከተሾሙት አዲሱ አሰልጣኝ ሩዲ ጋርሲያ ጋር ተስማምቶ ወደ ቡድኑ መመለስ ቢችልም በጉዳት ግን እንደማያገለግል ተሰምቷል። ቤልጅየም የፊታችን አርብ ከሰሜን መቄዶኒያና የዛሬ ሳምንት ደግሞ ከዌልስ ጋራ የዓለም ዋንጫ ማጣሪያ የምድብ ጨዋታ ያለባት ሲሆን አሁን ላይ ከምድብ አስር አራተኛ ደረጃ ላይ ተቀምጣም ትገኛለች። ብሔራዊ ቡድኑ የቲቦ ኮርቶ አገልግሎት አለማግኘቱም ጫና ውስጥ እንደሚከተው ተሰምቷል። የኖቲንግሃም ፎረስቱ ማትሴልስ ደግሞ ተተኪው ግብ ጠባቂ እንደሚሆንም ተነግሯል። ከዚሁ ጋር በተያያዘ ሪያል ማድሪድ ቲቦ ኮርቷ በጉዳት ለረዥም ጊዜ ከሜዳ የሚርቅ ከሆነ አዲስ ግብ ጠባቂ ለማስፈረም ወደ ገበያ እንደሚወጣ ነው መረጃዎች የሚያሳዩት። በመጨረሻ ኮኮ ጋኦፍ በፍሬንች ኦፕን የሜዳ ቴኒስ ውድድር ሩብ ፍጻሜ ደረሰች።

ፍጻሜውን አስቀድማ መቀላቀሏን አረጋግጣለች። የዓለም ቁጥር ሦስቷ አሜሪካዊቷ ጄሲካ ፔጉላ ያልተጠበቀ ሽንፈትም በሮናልድ ጋሮስ ደርሶባታል። ከፈረንሳዊቷ የዓለም ቁጥር 361ዷ ሎይስ ቦይስን ጋር የተጫወተችው ጄሲካ የመጀመሪያውን ዙር ስድስት ለሶስት ብታሸንፍም በተካታይ ሁለት ዙሮች ግን ሳትጠበቅ ሽንፈት ደርሶባት ከመድረኩ ተሰናብታለች። በቀጣይ ሎይስ ቦይስ ከሩሳዊቷ የዓለም ቁጥር ስድስቷ ሚራ አንድሬቫ ጋር የምታደረገው መራ ግብርም ይጠበቃል። በወንዶቹ ጀርመናዊው አሌክሳንደር ዘቬሬቭም ኔዘርላንዳዊን ታሎንን ሁለት ለዜሮ አሸንፎ ስምንቱን መቀላቀሉን አረጋግጧል። ክብሯን ተመልካቾቻችን ለምሽት ያዘጋጀላችሁ ስፖርታዊ ዜናዎቻችን አበቁ። በያላችሁበት